እንደሚታወቀው ሪሴንትሊ ጌታቸው ረዳ አልጀዚራ ላይ ቀርቦ ጥይት ጥይት የሆኑ ጥያቄዎች ከጋዜጠኛው ቀርቦለት ነበር። እውነት ለመናገር ከሳሽና ተከሳሽ ነው ነበር የሚመስሉት። ከጥያቄዎቹ መካከልም ጋዜጠኛው በሰሜኑ ጦርነት ዘር ማጥፋት ተፈጽሟል ብለው የከሰሱትን ሰው አሁን እንዴት በአማካሪነት እያገለገሉ ይገኛሉ የሚለው ነበረ። ጌታቸውም ቃላቸውን አልቀየሩም። አዎ ዘር ማጥፋት ተፈጽሟል ግን እኔ መፍረድ አልችልም ነበር ያሉት እርሳቸው ራሳቸውን በፍርድ ቤት ቆመው ሊከላከሉ ራሳቸው ሊከላከሉ ይችላሉ በማለት ቆፍጠን ያለ ምላሽ ሰጥተዋል በእንደዚህ አይነት ጥያቄዎች ሲያፋጥታቸው ከቆዩ በኋላ እርሳቸው የቅርብ ጓደኛዬ ናቸው ግንኙነታችንም ታድሷል ብለው አረፉ ከዚህ ሁሉ ውዝግብ በኋላ ጓደኝነት ብልጭ አለ ማለት ነው። ያው ሰሞኑን የሰሞኑን የፖለቲካ ወሬ ይህ ነው። በአንድ ደቂቃ ውስጥ ቴሌቪዥኖች የማያወሩትን ወሬ እናወራለን በዚህ ቻናል። ሶ ሰብስክራይብ አድርጉ፣ ላይኳንም ተጫዋናት፣ ከስር ከስር መረጃዎች ይደርሷችኋል ማለት ነው። ሀሳብ አስተያየት ካላችሁም ኮሜንት መስጫው የእናንተ ነው። ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሁኑ። መልካም ጊዜ።